ስለዚች ልጅ ተጨንቃችሁ ሳተኙ ጉዳዩን እስከ መጨረሻው ሳታዳምጡ ምን ላይ ደረሰች ብላችሁ ለተጨነቃችሁ በሙሉ መልካም መረጃ ይዤላችሁ መጥቻለሁ። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የሷሊሀ ቤተሰቦች እንዴት ናችሁ? እንደምን ቆያችሁ? ከኔ ጋር ሁሌ ሰላም ነው አልሐምዱሊላህ። እንግዲህ ማታ ይህንን ጉድ ይህንን ያላየ ሰው አለ ብዬ አላስብም። ብዙ ኢትዮጵያኖች ማለት ይቻላል እንቅልፍ ሳይተኙ ነው ያደሩት እነ ሳሪ እነ ሙኒት በቃ እዛ ጋ ያለው መግቢያ ላይ ያያቸዋቸው ሰዎች እንዲሁም ተከታዩ በሙሉ የዚችን ልጅ መጨረሻ ነበረ ሲጠብቅ የነበረው ሱም አልሐምዱሊላህ ልጅቷ ደግሞ ያው ብዙ ጉዳት ቢደርስባትም በጣም ብትደበደብም ቢሆን በስተ መጨረሻ እስከነ ህይወቷ ሳትሞት ደርሶላት አሉ። በዚህ በጣም ላመሰግናቸው ወደ ላይ አንድነታችን፣ ኢትዮጵያነታችን እንደዚህ ስንረባረብ ነው። ምንድን የደረሰባት ምን ሆና ነው ብላችሁ ለተጨነቃችሁ ደግሞ አስገባላችኋለሁ ምን ላይም እንደደረሰች ከነሱ አንደበት ምትሰሙ ይሆናል። ግን አጠራ አርጌ ጠቅለል አርጌ ጉዳዩ በጣም ሰፊ ጊዜ ቢያስፈልገውም ቢሆን አጠራር አድርጌ ለመናገር ያክል እች ልጅ የመዳን ቤት ነው የምትኖረው እና እንደ ማንኛውም ሰው ሰርታ ልትለወጥ በመጣችበት ሰዓት አረቦቹ እንግዲህ ስትሰራ እዛ ጋ ወርቅ አንስተሻል በሚል ነው ጸብ የተነሳው። ሌሎቹ ለሰራተኞቹም እንዳሉ ነው የተነገረው። ግን እዚች ላይ ግን ወርቅ አንስተሻል በሚል የሰማችሁትን እስክትጮ በክፍሏ ዘግታ በር እነሱ በሩን ገንጥለው ለመግባት ሲሞክሩ እንደገና ሽንት ቤት ገብታ ሽንት ቤቱን በር ገንጥለው ለመግባት በቀያ ሰውነ ሰውነቷን ቦጫጭሯታል፣ ደብድቧታል። እንደገና ደግሞ እርሷን ለመግደል ነበረ አላማቸው የነበረው ማለት ነው። ግን ደግሞ ከብዙ ውጣ ውረድ በኋላ አስባችሁታል። ሙኒት የምትባል ጀግና እህታችን ሀቂቀተን በጣም ላመሰግናት እወዳለሁ። ካለችበት ከቤት ልጅቷ ያለችበት ሰላሳ ደቂቃ ነው። አስባችሁታል ሰላሳ ደቂቃ ሙሉ ልጅቷ እየተጨነቀች። በእርግጥ ቀድሞ የሄዱ ሰዎች አሉ። ነገር ግን ያው እሷ ጋር እንደሙኒት መድረስ አልቻሉም። ቢሆንም ግን ሰላሳ ደቂቃ ሙሉ ተጉዛ ነው ሙኒት የደረሰችው ማለት ነው። ከዛ በኋላ እንግዲህ ፖሊሶቹን ደርሳ ምናምን ቅድም የሰማችሁትን ያ ያ ነገር ተደርጎ መጨረሻ ላይ እሱም አልሀምዱሊላህ ልጅቷ በህይወት ወጥታለች ማለት ነው። በ እንትንጠቅለላ አድርጌ ለመግለጽ ያክል ነው እንጂ በጣም ለዚህ ጉዳይ ይሄን ጉዳይ እስከ መጨረሻውን ለመስማት ሳይተኛ ያነጋ ሰው ሁሉ አለ። ይህንን መጨረሻ እስከሚያደርስ ፖሊስ ገብቶ ልጅቷን ደግሞ የዱባይ ህግ ደግሞ በጣም የሚያስጠላቸው ነገር ምንድነው፣ የሆነ ችግር ቢፈጠሩ እንኳን ፖሊሶች ቤት መግባት አይችሉም። አስባችሁታል? ይህ ሰውዲ ቢሆን ኖሮ የኔ በሩን በአንድ እግራቸው በርግዶት ነበር የሚገቡት። እንደዚህ አይነት ቀልድ የለም እዛ። ግን ጮኋችሁ የሆነ ነገር ጀለስ ተደርጎ ምናምን ብቻ እንደዛ ነገር ነበር ስንጠብቅ የነበረው ቅድም እንደሰማችሁት እና በጣም ከባድ ሁኔታ ነው ያሳለፈችው ልጅቷ። ያን ሁሉ ሲያደርጓት ስትጮ በጣም በጣም ከባድ ነበር። ይሄው እንዲህ ቁጭ ብለን ነው ያነጋ ነው። ለማንኛውም መጨረሻው ምን እንደደረሰ ጉዳዩ እንዴት ሆነ ልጅቷ ሐኪም ቤት እንደሄደች እንዲሁም ደግሞ ሰዎቹ ዛሬ ክስ እንደሚመሰረትባቸው ምናምን መረጃዎችን ለመሰብሰብ ያን ያን ጉዳይ እንደሚያደርጉ ወንድማችን ታሜ እና ሙኒት ያን ነገር እንደሚያደርጉ እየተናገሩ ነበር። እስኪ ደግሞ ከራሳቸው አንደበት ላሰማችሁና ልመለስ። ይሰማል? አዎ፣ ታሜ ይሰማል። ምን ላይ ደረሳችሁ? አሁን ወጣናል፣ ከፖሊስ ጣቢያ አሁን ወደ ሀኪም ቤት ይወስደዋታል ሪፖርት ትደረጋለች እሺ ር ሪፖርት ማለት ነው መክሰስ እንዳለባት ነገርኳችሁ ያው ኬዞን የሚከፈተው ጠዋት አሁን በአምቡለንስ መጥቶ ነው የሚወስዳት ወደ ሀኪም ቤት ፉል ሪፖርት ትደረጋለች ፉል ቼክ ማለት ነው እሺ ሄዳላችሁ እነሱ ማለት በቀላሉ መንገድ ሊጨርሰው ነበረ። ላይክ ከላስ ቪዛ እንድንክነስልላት ቪዛ ከንስሌሽን እንስጣትና ትውጣ። ኑ ለምን መብትዋን እዚህ ጋር ማግኘት አለባት። አንገቷ ለምሳሌ እዚህ ጋር የሆነ እንደዚህ ስክራች ምናምን ነገር አለ፣ ገባሽ? የደረሰባት ድብደባ ስላለ የእሷን መብት ግዴታ ማግኘት አለባት። አልሀምዱሊላህ እዚህ ሀገር ማለት የህግ ያለበት ሀገር ነው። ማንኛውም ሰው አጥፍቶ ከሆነ የራሱን ጥፋት ግዴታ ዋጋው ማግኘትም አለበት። አሁን ረ ይወጠናል ከፖሊስ ባቢያ እነሱ ከትንሽ ደቂቃ በኋላ ይወስዳታል ቤት ማለት ነው። ነገ እናንተ ትሄዳላችሁ ሞርኒንግ ላይክ ስምንት ሰዓት ምናምን እንመጣለን ችግር የለ። እንግዲህ እንደሰማችሁት ነው። በስተ መጨረሻም ቁጭ ብላችሁ ያደራችሁ መጨረሻው ምን ሆነ ብላችሁ ለተጨነቃችሁ በሙሉ አልሐምዲላ፣ ሰዎቹ በህግ ቁጥጥር ስር ውለዋል። ያው ነገ ክስ እንደሚመሰረትባቸው ሰምታችኋል። ልጅቷ ደግሞ ወደ ሆስፒታል ሄዳ ህክምና እያደረገችው እንደሆነ ከወንድማችን ታሜ ሰምታችኋል። በጣም የሚያሳዝነው ነገር ደግሞ ሁለት አበሾች ከራሷ ጋ አብሮ የሚሰሩ አሉ፣ ግን እቺን ለምን እንደጠመዷት አላውቅም። ወርቁን አነሳች ባሉበት ሰዓት ላይ ሲወጡ ወደ ውጭ ሲወጡ እዛ ጋር ቀለበት አለ እና እንዳይጠፋ ብለው ነው የወጡት። አያችሁ እዛ ጋር ያለበትን ቦታ ብለው አንስቶታል፣ መጀመሪያ ራሳቸው ማለት ነው። ከዛ ደግሞ ሲመጡ እንደሌልና ና እሷ እንዳነሳችው ሶፉ ከሶስት ሰራተኛ መካከል አንዷን ሰራተኛ ስለጠመዷት እሷ ላይ ነው አንስተሻል ብሎ ድብደባ የፈጸሙባት ማለት ነው። አልሙሄም አልሐምድላ ልጅቷ ደግሞ አላነሳችም። እነዚም ሁለት ሰራተኞች ተጠየቁ፣ ውሸቷን ነው አሉ። እሷ ደግሞ ቃል እንደሰጠችው ከዚህ በፊት አምስት ሺህ ድርሃም አንስታለች እና ለዛ ስለሆነ ይህንንም ቀለበት ያነሳችው እሷ ናት በሚል ነው ቃላቸውን የሰጡት። ሞኔት ደግሞ ስትናገር አምስት ሺህ ከዚህ በፊት የሰረቀሽን ሰራተኛ እንዴት አምነሹ ቤት ውስጥ እስካሁን ድረስ አስቀምጠሸዋል የሚል ምላሽ ሰጥታት ነበረ። ብቻ ሰዎቹ ራሳቸውን ለማዳን ብዙ ብዙ ነገር እያሉ ነው። እቺን ልጅ ለምን እንደዚህ እንዳጎሳቁሏት፣ ለምን ሊገሏት እንዳሰቡ እነሱ ብቻ ውስጣቸው ያውቀዋል። ከሴትዮዋም ይባስ ደግሞ የሴቷ ልጅ ናት በጣም የጠመደቻት እሷ ናት። እንደውም በጣም ብዙ ነገር ልታደርግ የሞከረችው ነው የተባለው። ለማንኛውም አልሐምድላ ልጅቷ ከነሱ ቤት ወጥታ አሁን ሆስፒታል ገብታ ሕክምና ውስጥ እየተከታተለች ነው። እንደሰማችሁት ደግሞ ዛሬ ትላንት ያሉት ያው ማታ ስለነበረ ነው። ዛሬ ደግሞ ሰዎቹ ክስ እንደሚመሰረትባቸውና የልጅቷ ደግሞ የተበደለችውን በደል ያው እንድትካስ ያው ሕጉን ታውቁታላችሁ አረባ ሀገር የህግ ሀገር ነው። ማሻአላ ደስ የሚል ፍትህ ታገኛላችሁ። እንደኛ ሀገር አይደለም። እዚህ የሀገሩ ዜጋ ሆናችሁ የሀገሩ ዜጋ አልሆናችሁ፣ ስደተኛ ሆናችሁ ምናምን የሚባል ነገር የለም። እና ኢንሻአላህ ፍትህ እንደምታገኝም ተስፋ አደርጋለሁ። ደግሞ በእርግጠኝነትም ታገኛለች። እነዚህ ሰዎች እንደፈለጉ እኔ እንጃ ምን አይነት ጨካኞች እንደሆኑ አላውቅም። ወላሂ በቀኔ አሁን ተረጋግቼ እያወራኋችሁ ነው። በሰዓቱ ግን ቀጥታ እሷ በምታወራበት ሰዓት በጣም ጭንቅ ጥብብ ነ ነበር ያለኝ። ብቻ እኔ ብቻ ሳይሆን ብዙ ሰዎች ነበረ። ብቻ አልሐምዱሊላ በሰላም ከነሱ ቤት ተከላክላለች። ለተጨነቃችሁ በሙሉ ይህንን እንድትሰሙ ብዬ ነው። አንድ ነገር ላቸው ፈለግኩኝ። እቺ ልጅ አሁን በሰዓቱ ወደ ሶሻል ሚዲያ ከመምጣት በፊት ወደ ፖሊስ ደውላለች፣ ነገር ግን ሊያነሱላት አልቻሉም። ከዛ በኋላ ነው እነ ሳሪ ጋ ገብታ ድረሱልኝ ብላ ያለችው። አልሐምዱሊላ ከአላህ በታች ደግሞ በያሁ ቲክቶክ ላይ መጥቶ ማውራቱ ትልቅ ነገር ነው። አይ ስልክ እምቢ ብሎኛል ና ሰዎቹ እንደፈለጉኝ ያድርጉኝ ብላችሁ ዝም ማለት የለባችሁም። በቃ አማራጮቹን ልክ እንደዚች ልጅ አማራጮቹን መፈለግ አለባችሁ። እና ጥሩ ነገር ነው ያደረገችው። ልጅቷ አልሐምዱሊላህ ከአላህ በታች ደግሞ የኛው ሰው ደርሶ አንስቷት፣ ያው ህጓንም ደግሞ እንከታተላለን እስከ መጨረሻው ድረስ እንሄዳለን እያሉ ነው። አላህ ሱብሃነ ወተዓላ ይጨምርላችሁ። ሀቂቀተን ከምንም በላይ ያስደስታችሁኛል እና አላህ ሱብሃነ ወተዓላ ያስደስታችሁ። እና ውዶቼ የዛሬ ቆይታ ይህን ይመስል ነበረ። ለተጨነቃችሁ በሙሉ ይድረሳችሁ።